ተአምር ፈልቋል በየ መንገዱ በበውቀቱ ሲል አይን የኑ ጨፉኛ እስከም ከፍተው ስንት ታሪክ ነው የተከሰተው አፌ ላይ ሳይደርስ ያፈስኩት ቆሎ ስንት ተተክሏል ስንት ተነቅሎ በፊት በር ሲዘልቅ ብስራት አብሳሪ ወጋሮ ገብቷል ምርዶ ነጋሪ ወባብ በረረ ያሉ ልማዱ እርግብ መሬት ላይ ሲሳብ በሆዱ ተአምር ሞልቷል ብእየ ሰከንዱ ተአምር ፈልቋል ብእዮ መንገዱ

ለዚህ ለሃይማኖትና ፖለቲካ ልዩነት ሴኩላሪዝም እየጠፋበት የጨቅለው መንግስቲ የውልጥግና ወንጌልና የኒኮሎ ማካቬሊን ዙ ፕሪንስ መጽሐፊ ቆላቅሎ ለራሱ ግራ ተጋብተ ለኛም እግራ አስገቡተን ያለ ሞቸለታ አስሞረቅን ላሉት የጥዩት ፋብሪካ ጥይት መንፈሳዊ ቃል አይዶሎም ብለው ነው አሉ ተተኳሽ ያሉት። ለእኔ አሜዝድ እያደረገኝ ጥይቱስ ተተኳሽ ይሁን ተኳሽ ማን ሊሆን ነው? መሳሪያው ወይስ ሰውየው?

ከዘጠኝ ዓመት በፊት በውሃ ዋና ፌዴሬሽኑ ፕሬዚዳንትነት ዘመናቸው በሪዮ ኦሎምፒክ ልጃቸው ሮቤል ኪሮስን እንዲሳተፍ በማድረግ ከባድ ትችት ያስተናገዱት አቶ ኪሮስ ኃብቴ በድጋሚ የውሃ ዋና ፌዴሬሽን ፕሬዚዳንት ሆነው ተመረጡ ይለናል። ወአይ ሙን አስበው ነው ትኝቶ የአካል ብቃት እንቅስቃሴ ለሚያደርገው ልጃቸው ለሮቤል ዘዌል ድጋሜ ልከው ለራስ ሪከርድ እንዳሻሻል ተፈልገ ነው እንዲ ለአንዚ ምን ኦሮ አንዳንድ አንድ ሾመን ወቅ እንዲ ለአዲሱ ጀኔሬተር ትውልድ መከ ዱል መስጠት ያስፈልጋል። ነገሩ እነ ሙላ አለም ታደሰ የሞዴስ ማስታወቂያ በሚሰሩበትና ለእነ ሸዋፈረው ዱስ አለኝ አሁንም የፍቅር ፊልሚ በሚሰሩበት ሁናቴ ለኡዚ መጠበቅ ሞኝነት ነው። ለነገሩ ኩሉ ነገር በዘመድ ከሆነ ቆየ። በአፍሪካ ትልቁ የሚዲያ ተቋም አቋቁማለሁ ብሎ ለተቀበለው መሬት ሻሻ ሊሰራ ሲል የተባንነቦት ግሩም ጮሌም ጉዳዩ ለማስቀየስ የፈጠነ አሸዋ ሲያስደፋ ነበር አሉ። ል ትንሹ ብላቴና የተዲ አፍራ ሙሽቲ አሙለሰት ጩጬም ግራም ኦፍ ቻንስ ኢዝ ቤተር ዛን ኪሎ ኦፍ ኖውሌጅ እንዲል ወዲ ዜናዊ። ል ባሏ ዝና ተጠቅማ በጣሚ ነው እንዲ ሀብታሚ የሆንከው እያለች የጩጨ ጥያቄ ስትጠይቅ ነበር። ከክሉ ከክሉ በጣሚ ለገረመኝ ግን ሙቸለታ ለጫማዬ እያስጠረኩ ለሃንቲ ሶርያዊ ለማኝ ሲለምነኝ ቀርሺ ልሰጠው ኪስ ስገባ ልሆነ አበሻ ለማኝ ሞተ ልእነሱ ሀገሪ ሰላም ሆኗል ልብሪው ልእኔ ሲጠኝ አላለም ለአሜዚንግ ያለ ዘር ከልጓም ይስባል አለ ወዲ ዜናዊ ፒስ አውት ዲማን ሾው ቀልድ ቁም ነገር ጥበብ ፖለቲካ ማህበራዊ ህይወት እውቀት ይገበያል በዲማን ሾው ከሞትና ከዲማን ሾው የሚቀር የለም። ሁላችሁም በየተራ ትቀርባላችሁ። ዘመኑን፣ ጊዜውን፣ ጥራቱን የጠበቀ የሁላችሁም ድምፅ ዲማን ሾው